ሁሉ ምንድን ነው አለቃ ይመጣሉ አለኝ እና ይምጣ ድግስ አለ ብዬ እኮ አይደለም ያስፈቀድኩት አሞኛል ብዬ ነው እንጂ አባዬ መጣ ቶሎ ነው እሺ ሰው ላይ ቁጭ በል እሺ እንዴት ዋላችሁ አለቃ እስኪ ዝም በል ድግስ ኖሮበት አይደለም ወደ በኋላ

ሻመኛ ፋይ ቸገሬን ቀባጥር። ለእኔ ስብቲ ሙሉ ሱፍ አንድ ደግሞ ወፈር ያለ ጋቢ ነው ማለብስክ። ያለ አትለኝ ሙጭ ስለሽ ወይ ለመለስ ደ ደሞ ይቀርልኝ። አየኔ ልጅ ደሞ እኮ ሌላ ብዙ ነገር ነው ማረግላችሁ። ያ ልጅ ደና አላች። እንኳን ደና መጣ። ይሄን ልጅ የት አለ ታዲያ? አለ እዛ፣ አስቀምጪው። አረ አዎ። ግን ምን ምን ነበር ገዛላችሁ? አለ ያልኩት፣ ለእኔ ሙሉ ሀብሻ ቀጥ ከነጫማ፣ ለእኔ ደግሞ ሙሉ ሱፍ ያለው ብራን ጋቢ። ይሄኑላ በጤኔ ማ አልነበርኩም። ከዛ ደግሞ ሌላ ማለ ደና ዋላችሁ። ደመቀ እንዴ ውይ ሄኔ ደወለ መጣ፣ በቃ በእናትህ ትንሽ ቆይ። እቃ ከብዮ ኮ ቶሎ ነው መጥሮሽ። አንቺ ያን ሁላ ኩራትሽን አሽመርምዶ ጠብ አደረገሻ። ምን ያምሻል እንዴ? እኔ እኮ ነኝ ልጅቷ። ማለት ፍቅር ያዘሽ መስሎ። ፍቅር ለሴት ያለውን ንቀት ባየሽ። በዛ ላይ ደግሞ ራሱ እንዴት እንደሚያይ ከሱ ፍቅር ሊይዘኝ አንቺ እና፣ እናማ እሱ ከሌሎች ወንዶች በምንም እንደማይለይ ያሳይሻለሁ በቅርቡ ስርዓትሽን ያልሽ፣ በእኔ እኮ ነው ያወቅሽው። እንድትጎጂው ደግሞ አልፈልግም። ምን ነው ትወጇለሽ እንዴ? ከወደድሽው፣ ታይልኝ ነው የሚባለው። ለጓደኛዬ ማሰብ እወደዋለሁ ማለት አይደለም። አንቺ ግን በጣም ባለጌ ነሽ። ሁሉም ነገር እኮ ጨዋታ አይደለም። መጫወት አይጠበቅብሽ። አዋታ ካብጁ ምንድን ነው ደሞ ነግረዋለሁ። ወዴት ነው ኢዞችን፣ ልጅ ሁለተኛ እንድታገኛት አልፈልግም። ምን እየተቆጣሽኝ እኮ ነው? ደሞ አንቺ ምን አገባሽ? እኔ እኮ ላንተ ብዬ ነው። ደሞ እሱ ዝም በይ። እንደምትቀኝ ስትነግሪኝ ማመን ነበርብኝ። ሁለተኛኛ አርፈሽ ህይወትሽን ኑሪ። ቆይ ግን ለምንድን ነው አባትን የማታስተዋውቅ? አስተዋውቅሻለሁ የእኔ ቆንጆ። ምን አባት ነው? አቶ ጆዚ። አይ ሰካራም አባትን ተቀበሌ እሺ አመሰግናለሁ። ምን እዚ ና። ወዴት ነው ጥላኝ የምትሄደው? ወደ ቤት። የማንንም ሰካራም ለመደገፍ ነው ለኔ ጥላኝ የምትሄደው? ደውዬልሽ እናወራለን። አሁን ሂጂ የኔ ልጅ። ጎሽ ተባረክሪ። ታኔ ይሄ ሰካራም በልጦብን? ኢየሩስ እንዲህ የምታብጠለጤው አባቴ ነው። ከዚህ በኋላ አፍሽ እንዳከፍች። አባቴ? አዎ አባቴ ነው። በየጉድጓዱ ሰክሮ የሚወልቁ አባት ነው። አንተም አባትን ምንም ዋጋ የላችሁ። አንተም ብትወል ለኔ አጠቅመኝ። ትሰማለህ? አባትን እዚ እዚሁ ጥለው ከኔ ጋር የምትሄድ ከሆነ አሁንም ቢሆን እድል እንዴ አይን ይበራል ተብሎ ምርኩዝ አይጣል። ሺህ ጊዜ ልትቀሪ ትችያለሽ። እሺ ቁርበት ናባይ። ካሌብ ምን ሆነ? አፍጥኙ ነይ አባስ። ምን ከድን ካሌብ ምን ሆነ? እምሩ። አቤት። ካሌብ። ኡፍ፣ ደሜ አጣፍራው። አረገዘ ማለቴ አስረገዘ እ ከአንቺ በፊት የነበረችው ጆ ፍቅረኛው እርጉዝ ነች። ማ ቤቴ? አዎ ስምንት ወር ሆኗታል። እህ አምነሽው ነበር፣ ስምንት ወር ሙሉ ግን ዋሽቶሻል። አንዳንድ ፍቅር እምነትንም እድሜንም ይበላል። አንቺ ታለቃቅሽው አይደል? እንዴ ለካ እንደ ሴቶቹ እምባለሽ። እየቀለድክ እንዳይሆንና እንዳንደባበር። አረ ምሩዬ፣ እኔና አንቺ ልንደባበር እና እናማ፣ የኔ ሚስትን ያረገዘችው ሚስት ባረገዘችው በእኔ ነው የምትፍታታ። መፍታታበት ነገር ጠፋ። ምን ላርግ? በቃ ይመችሽ። አንተ ግን እንደ ለምድ ምን ታደርጋለህ እዚህ? እባክህ ሂድ ባቢ፣ እባክህ ሂድ ባቢ። አልቻልኩማ ያለ አንቺ መኖር አልችልም። ምን በቃ አቃተኝ አልቻልኩም፣ በቃ አቃተኝ። እኔስ ጪዬው ይመስላል። ምንም ማድረግ ስላልቻልኩ ነው። ካልሆነ ራሴ እንዳትጨርሹው። አንቺ ከእኔ ተለይ ደጅ መኖር እንደማትቺ አውቃለሁ አንቺን ለኔ ከሰራልኝ ውጪ ማንም ምንም አካል ሊለየን አይችልም የትኛውም ሀይል። እነሱ እኔን ለመጉዳት በሚያደርጉት ጥረት አንቺ ፈርተሽ ሆነ ምንም እንዳይመስልሽ። አንዴ ብቻ እሺ በይኝና እኔ ይዤሽ ልጥፋ። እሺ፣ እኔ ምን ላድርግ? አንተ ብቻ አፍቃሪ፣ አንተ ብቻ የምትጎዳ ራስ ወዳድና አሁን ነኝ ባንቺ ጉዳይ እዚህ ምድር ላይ ባሉ በመጥፎ ቃላት በሁሉም የሚባል ለኔ ክብር ነው ካንቺ ስለዚህ ምን ኖሮ ይወት ለኔ ሲሆን ራስ ወዳጅ ነኝ። የኔ ጌታ ምንም አትበይኝ። እሺ በይኝና ብቻ ከዚያ አካባቢ ይዤሽ ልጥፋ።